እሺ አመሰግናለሁ የተከበሩ የጋምቤላ ሬስ ምስራ ወይዘሮ አለሚቱ ወደ ስልጣን እንደመጡ ያደረጉ አጭር ቃለ ምልልስ ተከታተለ እንመለስ። ከዛ በኋላ የሚጨመረው ነገር ይኖራል። የሰው ደም በዚህ ክልል ላይ ከዚህ በኋላ መፍሰስ የለበትም። የሰው ህይወት መተኪያ የሌለውን ክልሉም እንዳይረጋጋ ያደረገው ሰው ወደ አመራር ከገባ በኋላ በራሱ ተማምኖ አይደለም የሚሰራው በራስ ያለት መተማመን ችግሮች የሚያመጡት ነው። በራሱ ማይተማመን አመራር የማይገባበት ቦታ የለም። እሺ እንደሰማችሁት ወይዘሮ አለሚቱ ስልጣን እንደያዙ ያደረጉም ያደረጉ ቃለ ምልልስ ነው። እንደሳቸውን ንግግር ከዚህ በኋላ በጋምቤላ ክልል ውስጥ የሰው ደም መፍሰስ የለበትም ብሎ ቃል የገቡበት ሁኔታ አለ። ክልሉ እንዳይረጋጋ ሲያደርጉ የነበሩ በራሳቸው የማይተማመኑ አመራሮች ስለነበሩ የሚል ግምገማ ነው ያላቸው። ነገር ግን የሰው ደም መፍሰስ አልቆመም። አሁን ሰው የፈሰሰን የሰው ደም እየፈሰሰ ነው የሚገኘው በአንድ አመት ውስጥ ወይዘሮ አለሚቱ ስልጣን ከያዙበት ቀን ጀምሮ እስከ ዛሬ በአቦል ወረዳ ብቻ በአቦል ወረዳ ብቻና ኢታንክ ወደ ሰላሳ አምስት የሚሆኑ ሰዎች ተገሏል። አንድ ከአቦል አካዳ አካባቢ አንዳኛዋ ተውላጅ እነዚህ ሰላሳ አምስት ዜጎች ከኖር ማህበረሰብ ናቸው የተገደሉ ከኖር ማህበረሰብ ናቸው። ገዳዮች ወንጀለኛ ቡድን ካኛ ማህበረሰብ የወጡ ናቸው። ገዳዮች አልታሰሩም። ቢታሰሩ ወይ ሁለት ወይ ሶስት የሆነ ይሆናሉ የታሰሩ ሰዎች። ከዛ ታስሮ ማረሚያ ገብቶ እንደገና እንዲሸሹ የተደረገበት ሁኔታ አለ። ለክሰዋል ተብሎ ሶስት ሰው አንድ ፋል ውስጥ ያሉ የተፈረዱ ሰዎች ከማረሚያ ቤት እንዲወጡ ተደረጉ። ለለክሶ ተብሎ እስከ ዛሬ ድረስ አልተመለሱም፣ በዛው ጠፉ። ስለዚህ አሁን እኔ ጥያቄ ለወይዘሮ አለሚቱ ነው። አይ የተከበሩ የጋምቤላ ርዕሰ መስተዳድር ወይዘሮ አለሚቱ፣ ከዚህ በፊት የነበሩ አመራሮች እርሶ ምን ይለያሉ? ምክንያቱም ሰውን የተገደለና ያለ እስካሁን ደም የፈሰሰ ይገኛል። ወንጀለኞች ወደ ቁጥር ስር የገቡ አይደሉም። ስልጣን ይባስ ብሎ ፊታዊ ቦለ መንገድ እየተካፈል ትገኛለች ወይ እየተካፈሉ ይገኛሉ። ፊታዊ ያለውን አብትክፍልም ክፍልም የፈጸሙበት ሁኔታ አለ። የነበሩ የማይበረሰቡ ልማት ጥያቄ መሰረተ ልማት ጥያቄ አልተመለሰውም እስካሁን የዋ ችግር እንዳለ ነው። የልማት ችግር እንዳለ ነው። የጤና ችግር እንዳለ ነው የመንገዶች ችግር እንዳለ ነው። በጋምቤላ ከተማ ውስጥ የነበረውን የንጽዋ ጥያቄ እና የተጨማሪ አውቶብስ መናሪያ ጥያቄ እንደነበረ ነው እስካሁን አልተመለሰም። እና እርስዎ ወደ ስልጣን የመጡበት ምክንያት የነበረውን አለመረጋጋት በማስቆም የተረጋጋ የጋምቤላ ክልል እንዲፈጠሩ ነው ወደ ስልጣን የመጡ። ስለዚህ እርሶ እራሳቸው እንዴት ያዩታል? መፍትሄው ምንድን ነው? ምክንያቱም ገዳይ ከእርሶ ብሔረሰብ